29 ዓመት በፊት አውሮፕላን ለመቀበል ለዘመኑ መኳንንት የተበተነ ፕሮግራም። በኢትዮጵያ የአውሮፕላን መምጣት የመጀመሪያው ስለሆነ በነሐሴ 10 ቀን ዓርብ ከጠዋቱ በሦስት ሰዓት ትልቅ የደስታ በዓል ይደረጋል። አውሮፕላኑ ከጅቡቲ ጀምሮ በአየር ላይ እየነዳ የሚያመጣው የፈረንሳዩ ተወላጅ የሆነ ሙሴ ማዮ ነው። እርሱም ከሌሊቱ በአስራ አንድ ሰዓት ከጅቡቲ ተነስቶ አዲስ አበባ ከጠዋቱ በሦስት ሰዓት ይገባል። አውሮፕላኑ የሚያርፍበት ከአዲስ አበባ ወደ አዲስ ዓለም በሚወርደው በትልቁ መንገድ ዳር በመናገሻና በገፈርሳ መካከል ባለው ሜዳ ላይ ነው። አውሮፕላኑ በአየር ላይ እያንዣበበ መጥቶ በምድር ላይ ለማረፍ ቀረብ ሲል አንድ ጊዜ በደስታ ይጨበጨባል። ሁለተኛው በምድር ላይ ባረፈ ጊዜ ይጨበጨባል። ሦስተኛው ነጁም ሙሴማዩ ከአውሮፕላኑ ውስጥ ወጥቶ በመሬት ላይ በእግሩ ሲቆም ይጨበጨባል። የፖስታ ቤት ሠራተኞች ወደ አውሮፕላኑ ቀርበው ፖስታውን እያወጡ እስከሚቻላቸው ድረስ በፍጥነት ለየፖስተኛው ያደላሉ። ነሐሴ 10 1921